ሁሉ ደረሰኛ ላይ ሁሉም ነገር ደግሞ ሲልክልጅ ፎቶ እያነሳን የሚልክልኝ ለእኔ ሁሉም ነገር ሲልክ ፎቶ ያነሳበት ጠቅላላ ነገሮች እቃዎች የላኩልጅ ጠቅላላ እቃዎች እኔጋ አለ። እያንዳንዱ ነገር መረጃ አለ። ምንም የሚመለከት ነገር የለም ስለ የግሌዎች። ስለዚህ ማታ እቃውን ነገር ዝም ብለ አታወራ ፕሊዝ። ጀመረ ያ ክስቴ ልጅ ምናምን ምናምን የምትለው ብሩኬን፣ ቢሆን እኔ ነው እንጂ አንተ ነህ። እኔ ሁሉንም ነገር በድብቅ ካሜራ

ታቁሻንታቁሻን ብንረጋገሽ ያን ጊዜ የሚያስፈልገው ነገር እና ስለ አንቺ በደንብ ማውራት አለብህ። እንደዚህ ከመሄዳችን በፊት ፋር ከመሄዳችን በፊት አንዳንድ ጥያቄ የሚጠይቅሽ ነገር አለ። ስለ ብሩክ የሚጠይቅሽ ነበረ ብሩክ ብሩክ የሚባል ቦይፍሬንድ የለሽም? እንግሊዝ ሀገር የሚኖር ብሩክ ብሩክ የሚባል እንደዚህ ዐይነት ነገር የአክስቴ ልጅ ነው። ላይክ ከሱ ጋር እንደዚህ አይነት ግንኙነት እያለሽ ያክስቴ ልጆ ነው፣ እንደዚህ እያታለልሽው። ለምንድን ነው አንቺ ከኔ ጋር እንደዚህ አይነት ነገር የምትጀምሪው? ትንሽ አይደብርሽም? የተዋወቅነው በሶሻል ሚዲያ ነው፣ በአካል እንኳን የተገናኘነው አንድ ጊዜ ነው። ትንሽ እንደዚህ አይነት ነገር ለማለት ትንሽ አይደብርሽም? እና ሁሉ ነገር ድራማ ነበር ማለት ነው? የእሱ ገር ፍሬንድ ሆነሽ እንዴት ነው እዚህ ከምታገኙ ወንዶች ጋር እዚህ ቤት እያመጣሽ እንዴት ነው እንደዚህ ችል የምታደርጊው? በነፃነት ትንሽ አይከብድሽም? አይሰቅጥትሽም? ጀመር እኮ አንተ ስለ ነይዎት ምንም የሚመለከት ነገር የለም። እንዴት አያገባኝም? ወንድሜ ፀጥ ብለሽ ስትበይው ማየት ነበረብኝ። ምን ገንዘብ አልበላሁም። ምን ማለት ነው? ከዛሬ አራት ወር በፊት ሱቅ ምናምን ብለሽ ለዩማን ኤር ብለሽ የተቀበልሽው 600 ሺህ ብርስ? ቆይ ሲጀመር፣ አንተ ምንም የሚመለከት ነገር የለም ስለኔ የግል ሕይወት። ስለዚህ የማታውቀውን ነገር ዝም ብለህ አታወራ ፕሊዝ። በጣም ነው የሚመለከተኝ። ይሄም የወንድሜ ቤት እንደሆነ አውቃለሁ። እያንዳንዱን ነገር ደግሞ አፍንጫሽን ይዤ እንደምቀበል ደግሞ ታያለሽ። ሁሉም ነገር ደግሞ ለሁሉም ነገር ደግሞ ማስረጃዎች አሉኝ አንድ ነገር የምትይ ከሆነ ደግሞ ማስረጃዎችን ነው ማሳይሽ። ብዙ ማስረጃ ነው ያለ። ብዙ ማስረጃ ነው ያለ። አወራሽ አልፈልግም። ብዙ ማስረጃ ነው ያለ። ማስረጃ ምን ብለው ሲጀመር የአክስቴ ልጅ ምናምን የምትለው ብሩኬን ቢሆን እኔን ነው እንጂ ማነው? እኔ በከንቱ እራስን አታርክም ፕሊዝ በጣም ሌባ ነች። በጣም በኮንፊደንስ ታወሪያለች። ሌብነትሽ፣ ብልግናሽ በኮንፊደንስ እያወራሽ አልታወቀሽም፣ እንጂ በጣም በኮንፊደንስ እያወራሽ፣ በጣም ባለጌዎች። እኔ ከአንቺ ጎን ሆኜ እራሱ ብዙ ማውራት የምችል ሰው አይደለሁም። እሺ በጣም ባለጌ ነሽ። ወንዶችን እዚህ እያመጣሽ ቤትሽ ውስጥ ብሩኬት የተከራየልሽን ቤት ወንዶችን ታመጫለሽ። እሱ ነው ብዙ ነገር የሚያሟላ። አንቺ ለወንዶች ትበትኛለሽ፣ ገንዘብሽን እንደዚህ እያለሽ የብሩክን ገንዘብ ትጨርሻለሽ። ስድስት መቶ ሺህ ብር ልኮልሽ ሁማኒድ ቤት ራሱ ስቲል አልከፈትሽም። እሱ ከላከልሽ ከአራት ወር በፊት ከፍቻለሁ ብለሽ እያታለልሽ ስንት ነገር እያደረግሽ ትንሽ አይከብድሽም? ሴት ልጅ አይደለሽ አንቺ? ትንሽ ወንድም የለሽም? ለምን አያገባኝም? እያንዳንዱ እያንዳንዱን ነገር ደግሞ ዋጋ ትከፍያለሽ። አፍንጫሽን ተይዘሽ ነው ትቀበልሽ። ብዙ ማስረጃ የላከበት ለአንቺ የላከልሽ ስድስት መቶ ሺህ ብር የላከልሽ ሁሉ ደረሰኛ ላይ ሁሉም ነገር ደግሞ ሲልክልሽ ፎቶ እያነሳን የሚልክልኝ ለኔ ሁሉም ነገር ሲልክ ፎቶ እያነሳበት ጠቅላላ ነገሮች፣ እቃዎች የላክልሽ ጠቅላላ እቃዎች እኔጋ አለ። እያንዳንዱ ነገር መረጃ ያለ ማምለ እንደሚመስለን። ብሩኬን በደንብ ነው የማውቅ። እንደዚህ አይነት ሰው አይደለም። ስለዚህ አትርከም ራስ ብሩኬ የማያውቀው እስከ ዛሬ አንቺ ነው። እሱ በጣም ተሸወደ በአንቺ ጉዳይ። ብዙ ነገር ውስጥ ገባ። አገባለሁ ብለሽ አጉል ተስፋ ሰጠሽ። በጣም ነው ብሩኬ ነው የተሸወደው በአንቺ ይሄ ሁሉ ጊዜ እንትን በማለት አባባናት። አትሳቂ፣ በኋላ ታለቅሻለሽ በዚህ ጉዳይ። እሱ ነው አብረን ምን ነው ነገር እያታለንሽ የምትኖር አይመስል የወንድ ገንዘብ መቼም እየበላሽ አትኖሪ። ሰውዬ እየነገርኩህ ነው አሁን፣ ቤቴን ለቀህ ውጣልኝ። ድሮም ደህና ሰው መስሎኝ አምኜ ይሄን ያስገባው እንጂ ማንንም ሰው እኔ እንዳንተ ነበርኩ አይነት ወንድም ይመጥ ነው ሴት አይደለሁም